በሀዲያ ዞን የሆመቾ ከተማ አስተዳደር ከንቲባ አቶ ምስጋና አለሙ በድጋፍ መርሃ ግብሩ እንደተናገሩት ከተማ አስተዳደሩ ሀንደኪና ከተሰኘ በጎ አድራጎት ህብረት ጋር በመተባበር የማገዶ እንጨት በጀርባቸው ተሸክመው በመሸጥ ልጆቻቸውን በማሳደግ ለሚተዳደሩ ለአምስት እናቶች ለእያንዳንዳቸው አንዳንድ የጭነት አህያ እንዲሁም በግለሰብ ቤት ተቀጥረው እንጀራ ለሚጋግሩ ለአራት እናቶች ለደረቅ እንጀራ ንግድ ስራ መነሻ ከፒታል የሚሆን 50 ኪሎ ግራም ነጭ ጤፍና ማገዶ ቆጣቢ የእንጀራ ለማውጣት ድጋፍ ተደርጓል። ይህንን ድጋፍ እያደረጉ ያሉ ደቡብ አፍሪካ ያሉ እንዲሁም ደግሞ አረብ ሀገራት ላይ ዱባይ ያሉ የዚህ አካባቢ የሆመቾ አካባቢና የጊቤ ወረዳ ወጣቶች ናቸው። ይህንን እያደረጉ ያሉ ሀንዳ ኪና የበጎ አድራጎት ህብረት ነው የሚባለውና በፊት ቀለል ያለ ነገር ለእርድ የሚሆን ብቻ አንድ በሬ፣ ሁለት በሬ ይገዙ ነበር። አሁን ግን በሬዎችንም ገዝተዋል። ከዛ ውጪ ደግሞ ለ አምስት አቅመ ደካሞች በጀርባቸው ተሸክሞ እንጨት ተሸክሞ ለሚያመጡ እናቶች አምስት አየዎችን ከዚህ በኋላ እንዳይሸከሙ ማለት ነው። ከዛ ውጭ ደግሞ ደረቅ እንጀራ በሰው ቤት ላይ ተቀጥሮ የሚሰሩ እናቶችን መልምለን አራት ለሚሆኑ ማለት ነው መነሻ ካፒታል እንዲሆን ጤፍ ገዝተን የሀምሳ ሀምሳ ኪሎ ግራም እንዲሁም ደግሞ ማገዶ ቆጣቢ የሆነውን ምጣድ ጭምር ገዝተን ያን እያደረግን ነው። በተጨማሪም ለሶስት ወጣት ሴቶች ለጀበና ቡና ንግድ ስራ የሚሆን ሙሉ እቃ እንዲሁም መስራት እየቻለ የኢኮኖሚ አቅም ላጣ ለአንድ ወጣት ለሊስትሮ ስራ የሚሆን ሙሉ እቃ ድጋፍ የተደረገለት ሲሆን ለሀያ ቤተሰቦች ለመስቀል በዓል መዋያ ቅርጫ ስጋ የሚሆኑ ሁለት ሰንጋዎችን ድጋፍ ማድረግ መቻሉንም ከንቲባው ተናግረዋል። የጀበና ቡና ማፍላት ለሚችሉ ግን ብር ለሌላቸው አቅመ ደካማ ለሆኑ ወጣት ሴቶች ሁለት ቦታ ላይ የጀመና ቡና ቤት እንዲከፍቱ ሁኔታዎችን አመቻችተናል። ከዛ ውጪ አንድ ሊስትሮ በሌሎች ሰዎች ጋር ተቀጥሮ የሚሰራ ሆኖ በራሱ ግን ሊስትሮ እንዲሰራ ይህ ሊስትሮን ኢቃ ሆነ እንደዚህ ገበር ካልሲ፣ እነዚህ ማሰሪያ ሙሉ ነገር ማቴሪያል አሟልተን ከወንበር ጀምሮ ማለት ነውና አሟልተን ሰጥተናል። የሀንዳ ኪና በጎ አድራጎት ህብረት አስተባባሪ ወጣት ፊታሞ ተስፋዬ በበኩሉ ህብረቱ ከኢትዮጵያ ውጪ በተለያዩ ሀገራት በሚኖሩ በአካባቢው ተወላጅ ወጣቶች የተቋቋመ በበጎ አገልግሎት የተሰማራ ህብረት መሆኑን ገልጿል። ህብረቱ ከሶስት አመታት ወዲህ በበዓላት ወቅት የማድማ አጋራት ድጋፎችን እያደረገ መቆየቱም ተገልጿል። ያው የተጀመረው ከሶስት አመት በላይ ሆኗል። ይህንን ያው ድጋፍ ማድረግ ከጀመሩ ያው ደአፍሪካ ያሉ ልጆች ናቸው ይህንን ያስጀመሩት። ከዚህ በፊት ያው ለመስቀል በሬ ነበረ ገዝቶ ለበዓል ሰዎች አቅመ ደካሞችን ስረዱ የነበሩት አሁን ዘንድሮ ለየት ባለ መልኩ በሬ ብቻ ስጋ በልቶ ብቻ እንዳይሄዱ ቋሚ የሆነ ስራ እድል እንዲፈጠርላቸው ብሎ እንትን ስጠይቁ እኛም ያው በምን በምን ተስማርቶ ስራ ቢሰሩ በሚለው እንትን ሲያቀርቡ፣ የሰዎች እጅ ጠባቂ ከሚሆኑ እነሱም ከራሳቸው አልፎ ነገ ሌላ ሰው መርዳት በሚችሉ ሁኔታ ብንረዳቸው በሚል ነው። በእለቱም ከ30 በላይ ለሆኑ ለአቅመ ደካማ ዜጎች በ323250 ብር ወጪ የተለያዩ ድጋፎች መደረጋቸውም ተጠቁሟል። በህብረተሰቡ ዘንድ ከጊዜ ወደ ጊዜ እያደገ የመጣው የመደጋገፍና የመተሳሰብ እሴት ተጠናክሮ መቀጠል እንዳለበትም ከንቲባው አሳስበዋል። ያነጋገር ናቸው። ድጋፍ የተደረገላቸው ወገኖችም ኑሯቸውን ለመግፋት በተሰማሩበት የስራ መስክ ጉልበታቸውንና ጊዜያቸውን በመቆጠብ የሚሰሩበትን ቋሚ ድጋፍ ማግኘታቸው እንዳስደሰታቸው ገልጸዋል። ራቢያችንም ተከላከላቸዋል። እናንተም እግዚአብሔር ለእናንተ ይስጣችሁ፣ ተባረኩ። ይኸው ያላሰብንን ምጣድ ገዝታችሁ ሰጥታቸዋል። ጤፍ ሁሉም ገዝታቸው ሰጥተዋል። እናንተ ሰፊ አድርግ እግዚአብሔር። በተደረገላቸው ድጋፍ ራሳቸውን ለመለወጥ እንደሚሰሩም ተናግረዋል።